ሰኛ እንደ ሱ እንደዚህ አለ። በጣም እንግዲህ ቤተሰብ አይታቸዋል። ትሬት የሩታ አድናቂዎች፣ የሩታ አክባሪዎች ትላንትና እንግዲህ ሄርሜላ የምትሰራውን ሴራ ሁላችሁም እያያችሁ ነው ያላችሁት። እንግዲህ እኔ ዛሬ በጣም ከባድ ነገር እንደተፈጠረ በጣም ከባድ ነገር ነው አይደለም። እኛ አድናቂዎቿ አቀርቶ የሩታ ቤተሰቦች ሁሉ ነው ሄርሜላ ላይ የተበሳጩባት። ሄርሜላ ደግሞ ከሕይወታቸው አልወጣም ብላለች። እንግዲህ ዛሬ በጣም የሚገርም ነገር የሆነ ልጅ አለ ስልክ ሰጥቶኛል፣ ከፈለግሽ እዛ የተፈጠረውን ነገር ማረጋገጥ ትቻለሽ ብሎ ማቆ ልጅ ነበር ደውዬ ጠይቄው። እኔ ምንም አውቅ ጉዳይ የለም፣ ግን እች ልጅ ኢንፎርሜሽን ከሰጠችሽ ትስጥሽ ብሎኝ ነው ጠይቅያት፣ ከሰጠችሽ ብሎነ ሲደውዬ ደውዬ ሁሉን ነገር ሄርሜላ ምን እንደተፈጠረ፣ ሜላት ጋ ምን እንደተፈጠረ፣ ሄርሜላ እና ሜላት ላይ ምን እንደተፈጠረ ጭምጭምታ ሰምቻ አለው። እሱን እንግዲህ ደውለን እንሰማለን ማለት ነው። የቤተሰብ ምን አይነት ጉድ እንደሆነ እንትና ከልቶባት ነበረ ሄሎ፣ ሰላም ሰላም፣ እህቴ እንደት ነሽ? ስልሽ የሆነ ሰው ነው ስልክሽን የሰጠኝ እና ፈቃደኛ ከሆንሽ ያው ላናግርሽ ፈልጌ ነበረ። ፈቃደኛ ከሆንሽ ትናንትና የተፈጠረ ነገር አለ ቡታጅራ ምናምን ስለተባለ ያው እነሱንም ስለምትከታተይ በቅርብ ሰው ስለሆንሽ እስኪ ብትነግሪኝ ብዬሽ ነው። ትናንትና እንግዲህ ሄርሜላና ሜላት የሆነ ግጭት ፈጥሮ ነበር ምናምን ሲባል ነበር ጭምጭምታን የሰማሁት። አላውቅም ብቻ ምን እንደተፈጠረ፣ ዛና እሷ ታውቃለች ምናምን ብሎኝ ነው። እንግዲህ ችግር የለውም ካልቻልሽ መቶ ትችያለሽ፣ ግን ብትነግሪኝ ሚዲያ ላይ የሚታወቅ ነገር ስለሆነ ነገርኩሽም አልነገርኩሽም ያው የታወቀ ነገር ሚዲያ ላይ እየታየ ያለ ነገር ስለሆነ ችግር የለውም። ያው በጊዜው ሜላት ሜላትና ሄርሜላ ትንሽ በህቷ ጉዳይ ላይ ሜላት በዛ ጉዳይ ላይ የታናለ ስለነበረ ያው ትንሽ ግጭት ተፈጥሯል ከሄር ሜላ ጋር ያው እንግዲህ ሁሉ ነገር በና አብርሃም የተነሳ ነው እነሱም እሷም ከህይወታቸው ውጪ እያለች ነው እንትን ምትላት ምትጣላት ሜላት ግጭት ነው እንግዲህ ያው የተለመደ ነው ጸብ ነው ሌላ ምንም አዲስ ነገር የለም አዎ እንግዲህ ሁለቱ ተገናኝቶ ነበር ማለት ነው። ከቪዲዮ በኋላ ነው የተገናኙት። ቪዲዮን ካየች በኋላ ተናዳ ነው ማለት ነው። በጣም ረብሻ ላይ ነበሩ። በጣም ተረባብሾ ተጣልተው ነበረ። ያው ሳርለች በቃ ከህይወታቸው ለምን አትወጪም በሚል ለህት እንግዲህ ታውቂያለሽ፣ እንግዲህ አንቺ እህትሽ ላይ እንደዚህ ነገር ቢፈጠር ምን ያህል እንትን እንደምት ታውቂዋለሽ። አዎ ልክ ነሽ። እና ያው ከህይወታቸው ውጪ ምናም በሚል ነው ጸባቸው። በቃ በጣም ተጣልተው ነበረ። እኛ እራሱ ነበር ያው እንግዲህ ይሄ ምን ጨዋታ ደግሞ መጫወት ያለበት አብርሃም ነው ብዬ አስባለሁ። እኔ አሁን እኮ አርባ አብርሃም ነው ችግር እየፈጠረ ያለው፣ ፊት እየሰጣት ያለው እሱ። ምንም ሊወስን አልቻለም። ወይ ትዳሩ ወይ ሄርሜላን መምረጥ ነው ያለው አማራጭ። እንደዚህ ቤተሰብ ደረጃ ድረስ ጸብ ሲነሳ መጥፎ ነው። በጣም እየደረሰች ነው ችግር ውስጥ አረ በስማመኛ ትላንትና በጣም ማረ ምን በጣም ትላንት ስሜታውኝ የነበረ ሳይ የነበረው ያው እኔ ነኝ አዋቂ በእነሱ ህይወት ውስጥ እኔ ነኝ ቆራጭ ፈላጭ እያለች ነው ያለችው ሄርሜላ ነገር እኮ አብርሃም በሰጣት እኮ ፊት ነው አብርሃም ይሄን ያህል በነሱ ላይ እንድትወስን ፊት ስለሰጣት ነው እንጂ ይሄን ያክል ሰው እኮ ማንም አልለችም እኮ በሰው ትዳር ገብታ የምትረብሸው ያው እህቷ ደግሞ ነገር በጣም በጣም ሰ ከተዛራ ራሱ በጣም ላይነኛ ጸር ላይ ነበሩ ትናንትና ነሆን። እኛ ራሱ በቃ ምን ግራ ገባን፣ እኛ ራሱ ምን እንደምንል እኮ ግራ ገባን። እኛም ግራ ተጋባን። እዚ ጋር በቃ ወሳኝ የሆነው እኮ አብርሃም ነው። ሁሉ ጥፋት እኮ ያለው አብርሃም ላይ ነው። ልጅቷም ላይ መፍረድ ከባድ ነው። ቤሱ ከህይወቱ መውጣት አለበት። ትዳሩን ልታፈርስ የመጣች ሴት ይሄን ያክል መንከባከብና ይሄን ያክል ስለሳ መቆርቆር እኛም አልገባንም። አው ያው ሜላት ግን ልክ ነች። በቀደምም ስትናገር ነበረ፣ ከእህቴ ህይወት ውጪ እያለች ብዙ ማስጠንቀቂያዎችን የተናገረች ነበረ። እንግዲህ ተቀጣጥሮ ነው ማለት ነው የተገናኙት። እሷስ ራሱ የሄርሜላ ቡታጅራ መሄዱ ራሱ ለምን አስፈለገ ነው? ይሄ ትልቅ ሴራ ለማድረግ ነው እንጂ ሄደችው፣ የታወቀ ነገር ነው። ተከትለ ሄደችው እነሱ ሰላም እንዳይሆኑ በቃ ሁሉ ነገር እንደዚህ በቃ ትፍረስርስ። እንዲ ነው የፈለገችው፣ ሰው ተከትላ መታለች። እህትዬዋም ደግሞ በቃ ጸብ፣ ሀይለኛ ጸብ ላይ ናቸው። እንግዲህ እኛም ደግሞ እያየ መስ የሚፈጠረውን ነገር ያው ተሳካላት እኮ ሄደች፣ ተሳካላት እኮ እሷ ማጣላን ነበር ስራዋ፣ ተሳካላት። ረሱ በጣም በጣም በጣም የተናደደችው ጋስማም፣ እንደዚህ ራሱ ሄር ማናት ሩታ እንደዚህ ሆና ይቸምራት። ኋላ የሚገርምሽ ነገር ትናንትና በጣም ነው ያዘነችው። በአካ ሆኖ አነጋገሯ በጣም በጣም ሆነ። ቤተሰቦች አላቱ በጣም ነው ያዘኑት። በጣም ያሳፍራል። እንደዚህ አይነት ነገር ሲፈጠር ሰው ላይ እንዴት እንደ አላውቅም። ብቻ በጣም ሀይለኛ ናት እኛ እንደ በጣም ሀይለኛ ናት እኛ እንደ ሌላ ነገር ውስጥ እንዳይገቡ ብለን እየሰራን ነው። ያሳዝናል። እኔ በጣም ነው ያዘንኩት። እግዚአብሔርን በእንደዚህ አይነት መልኩ ሄርሜላ የምትባል ሴትዮን እንደ ከነ አብርሽና ሩታ ራስ እግዚአብሔር አንሳት ነው። እውነት በጣም በጣም ያሳዝናል። ይሄ ማየት ራሱ ያማል። እግዚአብሔርን ነው የምላቸው። ማንም እህቱ ስትነካበት ማንም ማንንም አይወድም። ተሳካለት እንግዲህ ለመበጠጥ ነበር። ሄሎች ተሳልቶላታል። ለማንኛውም ቤተሰብ ወዳችኋለሁ፣ አክብራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።